አፍሮ እና በላየን ፕሮሞሽን መካከል ለዓመታት ሲካሄድ የቆየው የክፍያ ክርክር የመጨረሻ ውሳኔም አገኘ። ተወዳጇ ዘማሪት ሶፊያ ሽባባው ከአንድ ወጣት ባለሀብት የጋብቻ ጥያቄ እንደቀረበላት በማህበራዊ ድረገጿ ላይ አስታወቀች። ከዚህ ቀደም በመቀሌ ከተማ ኩሓ ክፍለ ከተማ ውስጥ አንዲት ወይዘሪት ልዋም ገብረሄር የተባለችን ግለሰብ በአሰቃቂ ሁኔታ የገደለው ግለሰብ የዕድሜ ልክ እስራት ተፈረደበት። ሰላም ጤና ይስጥልን ውድ የአዲስ ጊዜ ሚዲያ ቤተሰቦች እንዴት አላችሁ? ዛሬም እንደ ከዚህ ቀደሙ ይጠቀሙ ለእናንተ ይሆናሉ ያላቸውን መረጃዎች ወደ እናንተም ይዘን ቀርበናል። ከመረጃዎቹ ጋር አብሬያቸው መቆየው ዳንኤል መንግስቱ ነኝ። አዲስ ጊዜ ሚዲያን ሰብስክራይብ በማድረግ ከኛ ጋር ወዳጅ ቤተሰብ ይሆኑ። በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና በላየን ፕሮሞሽን መካከል ለዓመታት ሲካሄድ የቆየው የክፍያ ክርክርን በተመለከተ፣ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ ለዓመታት ሲያከራክር የቆየው በመጨረሻም እልባት አግኝቷል። በዚህም ሊገባደድ ባለው ሳምንት መጀመሪያ አካባቢ ማለትም ማክሰኞ ጥቅምት 25 ቀን 2018 ዓ.ም፣ በሀገሪቱ ህግ በፍርድ ቤት ደረጃ የመጨረሻ ውሳኔ ሰጪ አካል በሆነውና አምስት ዳኞች በተሰየሙበት የሰበር ሰሚ ችሎት ውሎ ፍርድ ቤቶች የሰጡትን ውሳኔ በማጽናት ላየን ፕሮሞሽን ለድምፃዊ ቴዎድሮስ ካሳሁን የሚገባውን አምስት ሚሊዮን ብር እንዲከፍል ወስኗል። የክርክሩ መነሻ የሆነው ዋነኛው ጉዳይ ደግሞ ድምፃዊ ቴዎድሮስ ካሳሁን የካቲት 14 ቀን 2012 ዓ.ም በመስቀል አደባባይ ላቀረበው ኢትዮጵያ ወደ ፍቅር ጉዞ የተሰኘ የሙዚቃ ኮንሰርት ካዘጋጁ ከላየን ፕሮሞሽን ጋር የገባው ውል መጣሱን ተከትሎ ነው። ድምፃዊ ቴዎድሮስ ለድ ድምፃዊ ቴዎድሮስ ለፌዴራል ከፍተኛ ፍርድ ቤት ባቀረበው ክስ፣ ለኮንሰርቱ አስር ሚሊዮን ብር ተፈጽሞልኝ እንድሰራ ብስማማም፣ በውላችን መሰረት ገንዘቡ አልተከፈለኝም፣ በማለት ዋናው ገንዘብ ከየካቲት 15 ቀን 2012 ዓ.ም ጀምሮ ከሚታሰብ ዘጠኝ በመቶ ወለድ ጋር እንዲከፈለው ጠይቆ ነበር። ይህ ማለት ደግሞ በውላቸው መሰረት እየተገባለት ቀሪው የክፍያ መጠን ተከፍሎት ቢሆን ኖሮ እና ገንዘቡ እርሱ ጋር ቢሆን በባንክ ሊወልድለት የሚችለውን የባንክ ወለድ ታሳቢ ያደረገ ክፍያም ማለት ነው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ፍትሐ ብሔር ችሎት ክሱን ሲመረምር ከሶስት ዓመታት በላይ ቆይቷል። የፌዴራል ከፍተኛ ፍርድ ቤት መዝገቡን ሲመለከት ቆይቶ ጥቅምት ስድስት ቀን ሁለት ሺ አስራ ስድስት አመተ ምህረት በዋለው ችሎት ላይን ፕሮሞሽን ለቴዲ አፍሮም አምስት ሚሊዮን ብር እንዲከፍል ወስኖ ነበር። የፌዴራል ጠቅላይ ፍርድ ቤት ተከሳሽ ወይም ላይን ፕሮሞሽን በውሳኔው ቅር በመሰኘቱ ድርጅቱ በአሁኑ ሰዓት ምንም አይነት ስራ እየሰራ እንዳልሆነ እና የተጠየቀውን የክፍያ መጠን መክፈል እንደማይችልም በመግለፅ ለጠቅላይ ፍርድ ቤት ይግባኝ ቢጠይቅም ጠቅላይ ፍርድ ቤቱ የከፍተኛውን ፍርድ ቤት ውስጥ ውሳኔ በማጽናት ይግባኙን ውድቅ አድርጎታል የአፈጻጸም ክስና የሰበር ይግባኝ ቴዲ አፍሮ ገንዘቡ እንዲከፈለው የአፈጻጸም ክስ ከፈተ ሆኖም የተከሳሽ ጠበቃ ህዳር 25 ቀን 2017 ዓ ም በነበረ ችሎት የሥር ፍርድ ቤት ውሳኔን በመቃወም ለሰበር ሰሚ ችሎት ይግባኝ አቅርበናል እንዲሁም ድርጅቱ ስራ እየሰራ ባለመሆኑ ገንዘብ የለውም ለመክፈል እንቸገራለን በሚል በድጋሚ ምላሽ በመስጠት ክፍያውን ለማስቆም ሞክረው ነበር ያም ቢሆን ግን ፍርድ ቤቱም የመጨረሻ ውሳኔውን ሊያስተላልፍ ችሏል። የሰበር ሰሚ ችሎቱ የተከሳሽን የመጨረሻ የይግባኝ ጥያቄ መርምሮ፣ ቀደም ብሎ ለቴዲ አፍሮ የአምስት ሚሊዮን ብር ክፍያ ይፈጸም የተባለውን ውሳኔ አግባብ ነው ሲል የስር ፍርድ ቤቶቹን ውሳኔ በማጽናት መዝገቡን ዘግቷል። ዳጇ ዘማሪት ሶፊያ ሽባባው ከአንድ ወጣት ባለሀብት የጋብቻ ጥያቄ እንደቀረበላት በማህበራዊ ድረገጿ ላይ አስተላልፋለች። እኔ የተወለድኩበት አካባቢ ያደገም አማርኛው ደስ የሚል የገጠሩን ለዛ የተላበሰ አንድ ወጣት ባለሀብት ጎበዝ ነጋዴ በሰዎቻችን በኩል አስተዋውቂ። እኔ የተወለድኩበት አካባቢ ያደገም አማርኛው ደስ የሚል የገጠሩን ለዛ የተላበሰ አንድ ወጣት ባለሀብት ጎበዝ ነጋዴ በሰዎቻችን በኩል አስተዋውቁኝ ብሎም ተዋወቀኝ። ምን ያህል ስራዎችን እንደሚያደንቅና እንደሚወደኝ ነግሮኝ የጋብቻ ጥያቄ አቀረበልኝ። እኔም ስለ ቀና አመለካከቱ አመስግኜ በጌታ ነው ወይ ብዬ ስጠይቀው አይ ጌታን አልተቀበልኩም አንቺ ጥያቄን ከተቀበልሽኝ ጌታ እንቀበልልሻለሁም አለኝ ትላለች ሶፊያ ሽባባው። ልጁ ፍጹም የዋና ቀጥተኛ ሰው ነው እኔም ለእኔ ብለህ ሳይሆን ለራስ ብለህ ተቀበል ብዬ ጌታን የመቀበል ጥቅማጥቅሞቹን አስረዳው ከዚያም አንድ የምወደው አገልጋይ ጠርቼ እሱ እንዲጸልይለት አደረግኩኝ። በንጋታው ይሄው ነጋዴ ደውሎ እሳ አሌ ጌታን ተቀበልኩ፣ በይ አሁን ፍቅራችንን እንጀምር ሲለኝ፣ አሁን የደህንነት ትምህርት ተማር፣ ከዚያ በኋላ ነው ደግሞ የጌታ ፍቃድ መሆኑን መወያየትም መጸለይም የሚቻለው። አሁን ስለምንም ጉዳይ ማውራት አይፈቀድም አልኩት። እና ከተማርኩ በኋላ እንጃ አለበት ትይኝስ? ሲለኝ እና በመማረ የዘላለም ህይወት አጥርፈ መሄድ ነው፣ ምንም አትጎዳም ስለው ብዙም አልተዋጠለትም። ከተወሰነ ቀናት በኋላ የመኪና መሸጫ ቤት ሄዶም ደወለልኝ እና ነይ፣ አሁንኑም የስድስት ሚሊዮን ብር መኪና በስምሽ ገዝቼ ለስጠሻለኝ። የምሮን እኔን ለማስደሰትና ለማሳመን አስቦ ነበር። እኔም ቆጣ ብዬ ምን ለማለት ፈልገ ነው? ይሄ ለእኔ ስድብ ነው ስለው ብስጨት ብሎ አሬድፋሽ ምኒቱናት አያለም አው ንቀት ነው ስለው አረልም ያርገሽ አለኝ። እንደዚህ ማለቱ በጣም አሳቀኝ። ቆጣ ብሎ እኔ ለአንቺ ካለኝ እኔ ትልቅ አክብሮት እንጂ ለማንም ልጃገረድ እንኳን ፈጽሞ የማላደርገውን ነው ለአንቺ አስቤ ልግዛልሽ አልኩሽ ሲለኝ የእኔ ዋጋ እኮ ከልጃገረድ ዋጋ እጅግ ይበልጣል ስለው እየሳቀም ተይ እንጂ የሁለት ልጆች እናት መሆንሽን አትርሺ ሲለኝ እኔ ስላከበርኩሽ ነው ልግዛልሽ አልኩሽ ሲለኝ እኔም በገንዘብ ልታሳምነኝ መሞከር ከክብሬ አውርዶ የሚፈጠፍጠኝ እንጂ የሚያከብረኝ አይደለም። አርፈ የእግዚአብሔርን ቃል ተማር ብዬ ዘጋውበትና የሩቅ ወዳጆች ሆነን ቀረን ትላለች ሶፊያ ሽባባው። በመጨረሻ መልእክቷም እንዲህ ትደመድማለች፣ ወንዶች ሁሉ ራሳቸውን ለፍቅር ወይም ለትዳር ብቁ ለማድረግ ቀዳሚው የእግዚአብሔር ቃል ነው። በትዳር ውስጥ ገንዘብ በጣም አስፈላጊ ነው፣ ነገር ግን ዋናው ነገር አይደለም። ዋናው የእግዚአብሔር ቃል ነው ስትል ጽሑፏን እደመድማለች። ከዚህ ቀደም በመቀሌ ከተማ ኩሓ ክፍለ ከተማ ውስጥ አንዲት ወይዘሪት ልዋም ገብረሄር የተባለችን ግለሰብ በአሰቃቂ ሁኔታ የገደለው ፍርድ ቤት ትናንት ጥቅምት 27 ቀን 2018 በዋለው ችሎት ወንጀሉ በግለሰቡ መፈጸሙን አረጋግጧል። በዚህ መሰረት ግለሰቡ የእድሜ ልክ እስራት እንዲቀጣም ወስኗል። በችሎቱ ላይ የተገኙት የሟች ልዋም ገብርሄር ቤተሰቦችና በሴቶች ጥቃት መካከል ዙሪያ የሚሰሩ የመብት ተሟጋቾች ፍርድ ቤት ፍርዱ አስተማሪነቱን መስክረው ለሌላ ሰውም መቀጣጫ ከመሆን ባለፈ አስተማሪም ነው ሲሉ አስተያየታቸውን ሰጥተዋል። ምንም እንኳን ውሳኔው የዘገየ ቢሆን ምንም እንኳን ውሳኔው የዘገየ መሆኑን ቢጠቅሱም ይህ ቅጣት ለሌሎች ጠንካራ መልእክት እንደሚያስተላልፉም ተናግረዋል። በመጨረሻም ወጣት አድርገን እናመሰግናለን። አዲስ ጊዜ ሚዲያ አዲስ ጊዜ ሚዲያን ሰብስክራይብ በማድረግ ከኛ ጋር ወዳጅ ቤተሰብ ይሁኑ። ሰላም ቸር እንሰንብት።